ስለሰጠህ ወይም ስላደረገልህ መልካም ነገር ብቻ ሳይሆን በእርሱ ውስጥ አላህ የሚወደውን ስታይ ነው። ኢክላስ ማለት ትክክለኛን ነገር መከወን ሲሆን፣ ሌሎች ስላጨበጨቡለህ ጥሩ ስለሆኑለህ አይደለም። አንተ መልካም ሆነህ እና ታማኝ ሆነህ ቆይ፣ ከባድ ቢሆን እንኳን። ምክንያቱም አንተ ለእርሱ ብለህ ሳይሆን ለአላህ ብለህ ስለምታደርገው፣ ልበ እውነተኛ ሲሆን ልበ በብርሃን ይሞላል። ሕይወት ቀላል ስለሆነ ሳይሆን ዓላማ ግልጽ ስለሆነ ነው። ማነጻጸር ታቆማለህ፣ መፎካከር ታቆማለህ፣ ከዛ በሰላም መኖር ትጀምራለህ። አላህ እንደሚያውቅ ስታውቅ እና ይሄ በቂ ነው ትላለህ። ረሱል ጸላሁ ዐለይሂ ወሰለም ሳሒህ ቡኻሪ በዘገቡት ሐዲስ ላይ እንዲህ ይላሉ። አላህ ፊታችሁን ወይም ሀብታችሁን አይመለከትም ልብና መልካም ስራዎቻችሁን ቢሆን እንጂ ስለዚህ የቆንጆ ህይወት ምስጢሩ በሰራኸው ልክ ሳይሆን ነገር ግን አንድ ነገር ስታደርግ የልብህ መሻት ምን ያህል ንጹሕ እንደሆነ ያውቃል። ከዕለታት በአንዱ ቀን አንድ ሰው በታላቅ ጀግንነት በጦርነት ላይ ይዋጋል። ሰዎችም በውጊያ ፍልሚያ ያደንቁታል፣ ይደግፉታል። ረሱል ሰለላሁ ዓለይህ ወሰለም ተጠየቁ፣ እሱ ሸሂድ ነው? ረሱል ሰለላሁ ዓለይህ ወሰለም መለሱ! አይደለም። እሱ የተዋጋው ሰዎች ጀግና እንዲሉት ነው። የሱ ሽልማት ያ ብቻ ነው። ይህም የሚያሳየን ምንም ያህል ትልቅ ስራ ብንሰራ እነዚህ ትልልቅ ስራዎች ለአላህ ተብለው ካልተሰሩ ዋጋቸውን ያጣሉ። ልብህን እንዲህ ስትል ሻትሻት ይህን ለሰዎች ብዬ ነው ወይስ ለአላህ ብዬ ነው ማደርገው? አላህ በቁርአን ላይ በሱረቱል በይና ምዕራብ 98 ቁጥር አምስት ላይ እንዲህ ሲል ያስታውሰናል። አላህን ሃይማኖትን ለርሱ ብቻ አጥሬዎች ቀጥተኛ ቀጥተኞች ሆኖ ሊገዙት ሰላትንም አስተካክለው ሊሰግዱ ዘካንም ሊሰጡ እንጂ ያልታዘዙ ሲሆኑ ተለያዩ። ይህም የቀጥተኛዎቹን ሃይማኖት ድንጋጌ ነው። ይህም የሚያሳየን የህይወት ዋጋዋን ጥቅሟን፣ በምናደርገው ነገር ሁሉ የእኽላስን ዋጋ አስፈላጊነት ነው። በሱረቱ አንዓም ምዕራፍ ስድስት ቁጥር መቶ ስልሳ ሁለት ስግደቴም መገዛቴም ህይወቴም ሞቴም ለዓለማት ጌታ ለአላህ ነው በል። ይህም የመጨረሻው የኢኽላስ ማሳያ ነው። ሁሉም ነገር ካላህ ነው። በሱረቱ አንዓም ምዕራፍ ሀያ ሁለት ቁጥር ሰላሳ ሰባት አላህ እንዲህ ይላል፣ አላህን ስጋዎቿም ደሞቿም ፈጽሞ አይደርሰውም ግን ከእናንተ የሆነ ፍራቻ ይደርሰዋል። አላህ በጭራሽ ውጭን አይመለከትም ልብን ብቻ ነው። በረሱል ሰለላሁ ዐለይሂ ወሰለም ወቅት አንድ ሰው ነበር፣ በድብቅ ዱዓ የሚያደርግ፣ ሰደቃ የሚሰጥ፣ የሚጾም ይህን ሁሉ የሚያደርገው በድብቅ ነበር። ነገር ግን ሁልጊዜ ጊዜ ማታ ላይ ያለቀሳል፣ አሁን እንዲቀበለው ይማጸናል። አንድ ቀን አንድ ሰው አየውና እናም አሞገሰው። ሰውየው አየውና በፍጥነት ያለበትን ቤት ለቆ ሄደ። እንዲህ ብሎ አላህን ለመነ። አላህ ሆይ፣ ከሰዎች ምጎሳን ሸሽቼ ወዳንተ መጥቻለሁ። ዱንያ ላይ ያለውን ሁሉ ከማጣት ልቡ ላይ ያለውን ኢኽላስ ማጣት ፈርቶ ነበር። ኢኽላስ ማለት ከሰዎች ይልቅ አላህ እንዲወደን እንዲያውቀን ስንፈልግ ነው።